የመከላከያ ሰራዊት አባላት በእስራት ተቀጡ። ሰውን በህገ ወጥ መንገድ ድንበር ሲያሻግሩ የነበሩ የመከላከያ ሰራዊት አባላት በ8 ዓመት ከ5 ወር ፅኑ እስራት ተቀጡ። ጋሞዞን ከፍተኛ ፍርድ ቤት በቀን 10 07 2017 ዓ.ም በዋለው ሁለተኛ ወንጀል ችሎት ሰውን በህገ ወጥ መንገድ ድንበር ሲያሻግሩ ነበር ያላቸውን ሁለት የመከላከያ ሰራዊት አባላትን ጥፋተኛ በማለት እያንዳንዳቸው በ8 ዓመት ከ5 ወር ፅኑ እስራትና በ10 ሺ ብር የገንዘብ መዋጮ እንዲቀጡ ወስኗል። ፍርድ ቤቱ ጥፋተኛ ያላቸው አንደኛ ተከሳሽ ሻምበል መብራቱ ታዴ በደቡብ እዝ 22ኛ ኮር 21ኛ ክፍለ ጦር አንደኛ ሬጂመንት አዛዥ ሲሆን ሁለተኛ ተከሳሽ መሰረታዊ ወታደር ጌታቸው ክብረት የደቡብ እዝ ኦራል መኪና ሹፌር መሆናቸው ተገልጿል። የደቡብ እዝ ኦራል መኪና ሹፌር የሆኑት ሁለተኛ ተከሳሽ መሰረታዊ ወታደር ጌታቸው ክብረት ከአንደኛ ተከሳሽ ሻምበል መብራቱ ታዴ በደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሬጅመንት አዛዥ በተሰጠው ትዕዛዝ መሰረት ከቶጋ ካምፕ ሰርቪስ ሲመለስ በቀን 16 032016 ዓ.ም 52 ኤርትራዊ ዜግነት ያላቸውን ተዘዋዋሪዎችን ከጋሞዞን አርባ ምንጭ ዙሪያ ወረዳ ላንቴ ቀበሌ ኮድ 2 2347 በሆነ መከላከያ አውራል መኪና በመጫን ወደ ኢትዮጵያ ኬንያ ድንበር ሲያጓጉዝ በአሌ ዞን ቀርቀርቴ ቀበሌ ላይ በመያዛቸው ነው ጥፋተኛ የተባሉት። በዚህ መሰረት አንደኛ ተከሳሽ ትዕዛዝ በመስጠትና ሁለተኛ ተከሳሽ በዋና ወንጀል አድራጊነት በፈጸሙት ሰውን በህገ ወጥ መንገድ ድንበር ማሻገር ወንጀል የፌዴራል ፍትህ ሚኒስቴር አቃቤ ህግ ክስ ለጋሞ ዞን ከፍተኛ ፍርድ ቤት በማቅረብ ተጠያቂ እንዲሆኑ ተደርጓል። ፍርድ ቤቱም ሲያከራክር ቆይቶ ተከሳሾች አቃቤ ህግ ጠቅሶ ያቀረባቸው ክስ ሊያስተባብሉ ባለመቻላቸው የጋሞዞን ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት በቀን 10 07 2017 ዓ.ም በዋለው ችሎት በተጠቀሰባቸው የህግ ድንጋጌ ስር ጥፋተኛ በማለት እያንዳንዳቸው ተከሳሾች በ8 ዓመት ከ5 ወር ጽኑ እስራትና 10 ሺህ ብር የገንዘብ መዋጮ እንዲቀጡ ወስኗል ሲል የጋሞዞን መንግስት ኮሚኒኬሽን ዘግቧል።